ለሦስት ተከታታይ ቀናት ለክልሉ ከፍተኛ አመራሮች ስሰጥ የነበረው የአዲስ እሳቤ አስተሳሰብ መድረክ ማጠቃለያ ላይ የተገኙት የፌደራል ስራና ክህሎት ሚኒስተር ሚኒስትር ወይዘሮ ሙፋሪያት ካሚል እንደተናገሩት ስልጠናው ተልኳችንን በብቃት ለመወጣት ስንቅ የሚሆነን ነው። በተለይ ደግሞ የተሰጠን ሀገራዊ ተልኮ ትልቅ እንደመሆኑ መጠን ስራችንን በብቃት በመወጣት የበለጸገች ኢትዮጵያን እውን ማድረግ ያስፈልጋል ነው ያሉት። የተሰጠን ሀገራዊ ተልኮ በጣም ትልቅ የበለጸገች ኢትዮጵያን መገንባት ነው። የበለጸገች ኢትዮጵያን እውል ለማድረግ ደግሞ ጊዜውን የዋጀ ትጥቅ መታጠቅ የግድ የሚል ነው። ክህሎት ላይ እንደሚሰራ ተቋም፣ የስራ እድል ላይ እንደሚሰራ ተቋም ለተቋሙ ብቻ ሳይሆን ከተቋሙ ለሚሻገሩ ሀሳቦችም አበርክቶ ባለው ጉዳይ ላይ የምህዳር ግንባታ ላይ መስራት ካልቻለን እነዚህ ተልእኮች ተሳኩ አልተሳኩ ብሎ ለመገምገም አይቻልም። ማለት የታሰበውን ብልጽግና እውን ማድረግ ከታሰበ የምህዳር ስራ ላይ በብቃት መስራት ያስፈልጋል ያሉት ወይዘሮ ሙፋሪያት እኛ ጋ ያለውን ሀብት ከሌላው ጋር በአግባቡ መጠቀም ስንችል ነው የበለጸገች ኢትዮጵያን መፍጠር የሚቻለው ብለዋል። ኢትዮጵያ በምትፈልገን ልክና መጠን መገኘት ከተፈለገ እኛ ጋ ያለውን ሀብትና አቅም እድል ከሁሉም ጋር መጋራት ሲቻል ነው የበለጸገች ኢትዮጵያ እውን ማድረግ የሚቻለው እድሎችን በአግባቡ መጠቀምና ተግባርን ማከናወን ችግር ቢገጥመን እንኳን በቀጣይ ሥራ በአግባቡ ለማሳካት ፋይዳው ላቅ ያለ ነው ያሉት ሚኒስተሯ፣ ስለዚህ ተግባርን በአግባቡ ማከናወን እንደሚገባ አሳስበዋል። የስልጠናው ተካፋይ የሆኑት የክልሉ አመራሮች ስልጠናው የተሻለ እውቀት ማግኘት እንድንችል ትልቅ አቅም ከመፍጠሩም በላይ ስራን በምን አግባብ መፍጠር እንዳለብን መሰረት የጣለ ነው ብለዋል። የተሻለ ነገር እንድናገኝ ይህ ስልጠና በይዝ ጥሏል ብዬ ነው የሚወስደው ማለት ነው። በግለ ከምንም ነገር በላይ ቅድም የሀሳብ የተሰጠ እንደነበረው ስራ አጥነት በጣም ትልቅ እሹ ነው። ዛሬ እንደ ሀገር ዋጋ እያስከፈለንም ያለ ነው። ስራ አጥነት በወጣቶች ብቻ ሳይሆን በእኛም ደረጃ ይብን መሪ ሆኖም ስራ አጥ ሊኖር ይችላል። መሪ እየመራም ኦፊስ ውስጥ ሆኖ ስራ የሌለውም ሊኖር ስለሚችል ያንንም ጭምር አክቲቬት የሚያደርግ ነው። እንግዲህ ኢንተርፕሪነርሺፕ ሲባል ምንም የማይደበቅ ስርዓት ነው። የአብዛኛው ሰው አእምሮ ውስጥ የሚመጣው ኢንተርፕሪነርሺፕ ወይ ለስርዓት፣ ወይ ቢዝነሱ ዘርፍ ላይ እንኳ ብንሄድ ስታርታፕ ላይ ያሉ ወይም የሆነ ቢዝነስ ለመጀመር የሚያስቡ የተቸገሩ፣ ወደ ቢዝነሱ አለም የገቡ እንጂ ፓብሊክ ኢንተርፕሪነርሺፕ ላይ አመራሩም ፐብሊክ ሴክተሩ ላይ ያለው ከዚያም አልፎ እቭን በየትኛው በቢዝነሱ ዘርፍ ያለውም ሌላ ኢኖቬት ማድረግ እንዳለበት ሌላ ኢንተርፕርነርሺፕ ላይ ምንድን ነው ሮሉ የሚለውን ብዙ ጊዜ አይታሰብም። ስለዚህ ያንን የቀረፈ በዋናነትም ስልጠናው አመራሩ ነገሮችን በአግባቡ ማሰላሰል እንዲችል እድል የፈጠረ መሆኑን የገለጹት ተሳታፊዎቹ ከወሬ በዘለለ ችግሮችን ተመልክተንና ለይተን የመፍትሄ አቅጣጫ ማስቀመጥ እንድንችል አቅም የፈጠረ ነው ብለዋል። ዶክተር ሐሰን ሁሴን የኢንተርፕሪነርሺፕ ኢንስቲትዩት ዋና ዳይሬክተር በበኩላቸው ስራ አጥነት የዘመናችን ብሎም የሀገራችን ቁልፍ ችግር በመሆኑ በመንግስት ሥራ ብቻ መፍትሄ ማምጣት አይቻልም ነው ያሉት። አክለውም ስራ ፈጠራን ለሰክተ ብቻ መተው ሳይሆን ዘርፈ ብዙ አድርጎ መመልከት እንደሚገባ አሳስበዋል። ሥራ ፈጠራ የጊዜያችን፣ የዘመናችን፣ የሀገራችን ቁልፍ ችግር ነው። አሁን ባለንበት ሁኔታ ይህን ችግር መቅረፍ አንችልም። በቅጥር ይህን ችግር ልንፈታው አንችልም። የአሁኑ አካሄዳችን እስካሁን የሰራነው ስራ ማይክሮ ኢንተርፕራይዞች ላይ ያተኮረ የመንግስት ድጋፍ ሲታጠፍ የሚሞቱ ማርጉ ሰፊ የሥራ እድል የማይሰጡ ኢንተርፕራይዞች ላይ ነው ፎከስ ሲደረግ የቆየው። የሥልጠናውን መዝጊያ ያደረጉት የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ስልጠናው በተለይም በተለምዶ አሰራር በግልም ሆነ በቡድን በመንቀሳቀስ ለውጥ ማምጣት ስለማይቻል አሰራርን በአዲስ መልክ መቀየር እንድንችል አቅም የፈጠረ ነው ብለዋል። እንችለዋለን፣ እንሻገራለን። በዚህ አስተሳሰብ ባለን አቅም ለመሻገር የሚያነሳሳ ዝግጅት እንድናረግ ከጊዜ አኳያ ጊዜ ወቅቱን ጠብቆን ለእኛ ለወቅቱን እኛ ሲሪየስሊ ለ2018 ዝግጅትም ጭምር እንዳደረግ ወቅታዊ ስለሆነ ይህን ታሳቢ አርገን ነው በማነቆ ደረጃ የታዩት በዋናነት ከስራ እድል ፈጠራ አኳያ ትልቁ የዚህ ክልል ስራ አጥነት ነው ስራ አጥነትን አቅም አለን እንዴት ነው ስራ አጥነት ሊጎዳን ወይም ደግሞ ሊፈትነን የሚችለው ለዚህ ምን አይነት ምላሽ ነው የሰጠን ያለ ነው